ማሪስቶፕስ ኢትዮጵያ በትግራይ በአማራ በኦሮሚያ ና በሲዳማ ክልሎች የሚተገበር ሀገር አቀፍ የጤና ፕሮጀክት ይፋ አድርጓል ይፋ የሆነው ፕሮጀክት ለሀገር ውስጥ ተፈናቂዎች ና የጤና አገልግሎት ማዳረስ ባልተቻለበት አካባቢዎች በሞባይል ስልክ አማካኝነት የሚሰጥ የጤና አገልግሎትና የኒትሬሽን መደገፍ ላይ ያተኮረ መሆኑ ተገልጿል አራት ዓመታት ቆይታ የሚኖረው ይህ ፕሮጀክት በዚህ ቆይታው ከሁለት ሚሊዮን በላይ ዜጎችን በተለይም ሴቶችን ተጠቃሚ ያደርጋል ተብሎ እንደሚታሰብ ፕሮጀክቱ ይፋ በተደረገበት ወቅት ተገልጿል። በአራት ትላልቅ ሪጅኖች ላይ የሚተገበር ኦሮሚያ፣ አማራ፣ ሲዳማና ትግራይ ውስጥ የሚተገበር ፕሮግራም ነው ማለት ነው። እንግዲህ ይህ ፕሮግራም ትኩረት ያደረገው ሁለት ዋና ዋና ስራዎች ላይ ነው። አንደኛው የተንቀሳቃሽ የጤና ና የኒውትሪሽን ቡድን የምንለው የተቋቋሙ አሉ እነሱን ማጠናከር ስራ ላይ የሚሰራ በተለይ ከተፈናቀሉት ወገኖች አካባቢና መድረስ የማይቻልባቸው ቦታዎች ሀርድ ቱ ሪች ኤሪያስ የሚባል ቦታ የሚተገብሩ ናቸው። እነሱን ለማጠናከር የሚውል ነው። ሁለተኛ ደግሞ የጤና አገልግሎቶችን በተለይ ደግሞ የመጀመሪያ የደረጃ የጤና አሀድ የምንለው ፕራይማሪ ሄልዝ ኬር ዩኒት ከ220 በላይ የሚሆኑትን እነሱን ለማጠናከር እና አንዳንድ አገልግሎቶች እንዲጠናከሩ ለማድረግ የተሰጠ ፕሮጀክት ነው ማለት ነው። የትግራይ ጤና ቢሮ ተቋሙ በክልሉ የተለያዩ ተግባራትን እያከናወነ መሆኑን ገልጸው፣ ነገር ግን በክልሉ ካለው ፍላጎት አንጻር በቂ ነው ብሎ እንደማያምኑ የትግራይ ክልል ጤና ቢሮ የእናቶችና ህጻናት የአፍላ ወጣቶች ቡድን መሪ የሆኑት አቶ ገብረ ሐዋርያ ገብረ ክርስቶስ ለሀገሪ ቴሌቪዥን ተናግረዋል። ማሪስቶፕስ ኢትዮጵያ በትግራይ ክልል በሰላሳ ጤና ተቋማት የሚተገበረው ሀገር አቀፍ የጤና ፕሮጀክት ክልሉ ካለው በርካታ የጤና ተቋማት ተመጣጣኝ እንዳልሆነ አስረድተዋል። ትግራይ ክልል ከፍተኛ የሆነ ተፈናቃዮችና በርካታ የጤና ተቋማት እንዳሉት ያስረዱት አቶ ገብረ ሐዋርያ ገብረ ክርስቶስ ማሪስቶፕስ ኢትዮጵያ የሚተገበረው ሀገር አቀፍ የጤና ፕሮጀክት ካለው ተረጂ አንጻር ተመጣጣኝ አይደለም ብለዋል። በሀያ ሄልዝ ፋሲሊቲ ና ቡዝን ያሉ አይዲፒ ናቸው ሰፖርት ለማድረግ የታሰበ ግን ትግራይ ያለው አይዲፒ ብዛትና ያው ፓርት ኦርጋናይዜሽኑ ወይ ደግሞ ዶኖሩ ሰፖርት ለማድረግ ያቀዳቸው እቅድ አይገናኝም፣ የሚመጣጠን ነውና ግን ኢቨን በዛ ሀያ ያሉ አይዲፒዎች ወይ ደግሞ ሄልዝ ፋሲሊቲ ስር ያሉ ለውጥ ያመጣል ብዬ አስባለሁና ስለዚህ እኛ ደግሞ ያው ይሄ ሰፖርት ለማድረግ ያለን ይሄ ምጣ ፕሮጀክት ያው ሰፖርት ለማድረግም ያው ሬዲነ በጤና ሚኒስቴር ስነ ተዋልዶ የቤተሰብ እቅድ የአፍላ ወጣቶች ፕሮግራም ኃላፊ የሆኑት ዶክተር አለማየሁ ሁንዱማ በበኩላቸው ትግራይ ክልል ጤና ቢሮ ያነሳው ጥያቄ ተገቢ መሆኑን አንስተው ፕሮጀክቱ በክልሎች በሁሉም ጤና ተቋማት ለማድረስ ያለው በጀት አነስተኛ እንደሆነ ነግረውናል። ፕሮጀክቱ 143 ሚሊዮን ዶላር ወጪ እንደተደረገበት የነገሩን ዶክተር አለማየሁ በቤተሰብ ምጣኔ በስነ ምግብ ምገባና በስነ ተዋልዶ ጤናን ለማጠናከር የታሰበ እንደሆነ አስረድተዋል። ሀገር አቀፍ የጤና ፕሮጀክት ከተረጆች ቁጥር ጋር ለማመጣጠን በቀጣይ የተለያዩ ስራዎችን እንደሚሰራ ዶክተር አለማየሁ ተናግረዋል። እውነት ነው፣ በቂ አይደለም። ምክንያቱም ብዙ ተፈናቃይ ቦታዎች አሉ፣ ብዙ ችግሮች አሉ፣ በቂ አይደሉም። ለዚህ ይህን ደግሞ ምንድ በቂ ማድረግ ይኖርብናል። ማለኛ በቂ ማድረግ የምንችለው እንዴት ነው? እኛ የምናደረገው በቂ ማድረግ የምንችለው አንደኛ የሀብትን በማሰባሰብ ነው። ለዚህ ህብረተሰብ በማሰባሰብ መንግስትም ደግሞ ከየቅ ቦታ ያሉትን ገንዘብ በመመደብ ሰላሳዎችን ስልሳ ማድረግ፣ ስልሳውን ዘጠና ማድረግ፣ መቶውን ደግሞ መቶ ሀያ ማድረግ ቁጥሮች መጨመር ይኖርብናል ማለት። ምክንያቱም አጋር ድርጅት ለጋሽ የተወሰነ ነው የሚያግዘን፣ የተወሰነ እርሾ ነው የሚሰጠ። ያን እርሾ ደግሞ ማስፋት ይኖርብናል ማለት ነው። ለዚህ ተደራሽ አይደለም ምንም ጥያቄ የለውም። ሀብት ውስን ነው፣ ፍላጎቶች ሰፊ ናቸው። ችግሮቻችንም ደግሞ በጣም በርከት ሩ ናቸው። ይሄ ለማድረግ ከተለያዩ ዶኖሮች ከተለያዩ ለጋሽ ድርጅቶች ገንዘብ እየተሰበሰበ ነው ያለው በተለያየ በተለያየ መልኩ እንዲሰራ። ለዚህ እነሱ ያልደረሱባቸው ቦታዎች መንግስት የሚደርሳቸው አለ፣ የሚመሰል የሚደርስባቸው፣ ሌሎች አጋር ድርጅቶችም የሚደርሷቸው አሉ ማለት ነው። ስለዚህ ሲደምር አብዛኛው ቦታዎች ይደረሳሉ እንጂ አሁን ማሪስቶፕስ ኢንተርናሽናል ሪፕሮዳክቲቭ በሰራ ብቻ ይደረሳል ማለት አይደለም። ግን ስንደምራቸው ትልቅ ለውጥ ይመጣ ብለን እናስባለን። ማሪስቶፕስ ኢትዮጵያ በአማራ ክልል በስልሳ ጤና ተቋማት በኦሮሚያ ክልል በመቶ አስር ጤና ተቋማት እንዲሁም በሲዳማ ክልል በሀያ ጤና ተቋማት የሚተገበር ሀገር አቀፍ የጤና ፕሮጀክት እንደሆነ ተሰምቷል።